ብሩኬ ሁሉ ነገርሽ ነው። ለሱ መደበቅም አስፈላጊ ነው ብዬ አላስብም። አሁንም ቢሆን አልመሸብሽም። የሚልሽን ነገር ብታደርጊ፣ አትውጪ። የምትፈልጊውን ነገር አመጣልሻለሁ። ጠላት ምን እንደሚያደርግ አይታወቅም። ሴት ልጅ ነሽ ቢልሽ ምንም አያደርግም የምትይው ነገር፣ ዛሬ ማንም ሰው ሊታመን አይችልም። ይሄ ነገር እንኳ እውነት እንኳ ቢሆን እንዴት አድርጋችሁ ሀይሚና ብሩኬ መወጣት እንዳለባችሁ አብራችሁ ተነጋግራችሁ ማስተካከል ትችላላችሁ እንጂ አንቺም እሱን አልሰማም ብለሽ በፈለግሹ መንገድ የምትሄጂ ከሆነ የምትወጁውን ሰው ታጫለሽ። የእውነት ማለት ነው። ይሄ ነገር ፕራንክ ነው ብለን ነው አብዛኛውን ተመልካች ፕራንክ ነው ቀጥይበት እንላለን። ነገር ግን ደግሞ አንዳንድ ጊዜ በመሀል በመሀል የፈጣሪን ስም ትጠራላችሁ። እግዚአብሔርን ትላላችሁ እንድናምን ታደርጉናላችሁ ይሄ ነገር እውነት ነው እንዲህ ብለን እንድናምን ታደርጉናላችሁ እና ቢያንስ እንኳ በዚህ ሳምንት ህመማት ነው ጸሎትና ስግደት የሚበዛበት ነው ለክርስቲያኖች ማለት ነው እና ቢያንስ እንኳ ይህን ሳምንት ሰላም ፈጥራችሁ ይቅርታ ተደራርጋችሁ ነገሮችን አስተካክላችሁ በሰላም በፍቅር እውነት ለመናገር ዘወር ብላችሁ ቪዲዮዎቻችሁን ብታዋቸው ተመልካቾችም የሃይሚዬና የብሩኬ ይሄ የአንድ ዓመት ቪዲዮዋቸው ወደኋላ መለስ ብላችሁ ስታዋቸው ፕራንካቸው፣ ፍቅራቸው፣ ሁሉ ነገራቸው በጣም ደስ የሚል ነው። ፕራንካቸው እንኳ ከአንድ ቀን አልፎ አያውቅም። ደስ የሚል ፕራንክ ነው። አስተማሪ ፕራንክ ነው። ወደ አሁኑ ፕራንክ ነው ተባብለው ነገሮችን ፈተው ነው የሚሄዱት። እና ያ ጊዜ እኔ ራሴ በጣም ናፍቆኛል። ሰላም ለእናንተ ይሁን፣ ውድና እየተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበርልኝ። እንግዲህ ዛሬ ሀይሚዬና ብሩኬ በፍቅር በይቅርታ ይመጣሉ ብለን ስንጠብቃቸው ነበር። አሁንም ነገሩ ከሯል። ሀይሚዬም ብሩኬ የሚላትን ነገር እየሰማች አይደለም፣ እየወጣች ነው። ምናልባት እናንተ ተመካክራችሁ ስራችሁን እየሰራችሁ ከሆነ ጥሩ ነው። ግን ደግሞ ተመልካች በጣም ተጨንቋል። በጣም በጣም ማለት ነው። እውነት ለመናገር የሚወዷችሁ የሚያከብሯችሁ፣ አድናቂዎቻችሁ ከልብ የሚወዱ ማለት ነው እና በጣም ብዙ ሰው ተጨንቋል። ይሄ ነገር ወዴት እየሄደ ነው? ወዴት እያመራ ነው? ባካችሁ፣ ጸሎት የጸሎት ጊዜ ነው፣ ሕማማት ነው። ነገሩን አብርዱት፣ ይቅርታ ተደራረጉ። በጣም ብዙ ሰው እየጻፈ ነው እና ቢያንስ እንኳ ለተመልካች እንኳ ስትሉ ነገሩን አብርዳችሁ በሰላምና በፍቅር ብትመጡ መልካም ነው ብዬ አስባለሁኝ እና ዛሬ እውነት ዘወር ብዬ የእነሱን ቪዲዮ አንዳንድ ቪዲዮዎች ተመልክቼ ነበረ እና በጣም ደስ የሚሉ ቪዲዮዎች አሉ፣ የእነሱ ማለት ነው ፍቅራቸው፣ ፕራንካቸው በጣም ከሰው ልብ የሚገቡ ማለት ነው እና እስካሁን ድረስ አሪፍ ነው እየመጡ የነበረው። አሁን ደግሞ ይሄ ድርቅ ያለ ፕራንክ ብለን እያልን ነው ፍራንክ ነው እያልን ነው። ግን ደግሞ በመሃል በመሀል የእግዚአብሔርን ስም ሲጠሩ ደግሞ ነው እውነት ነው እንደ ነገር ብለን ደግሞ እንድናምን እያደረጋችሁ ነው። እና እባካችሁ ቢያንስ እንኳ በዓል ደርሷል፣ ፋሲካ ደርሷል፣ ፏፈሽ ብላችሁ ሙሼ ጋ ጋሼ ቤት እና ሙሼ ቤት እንኳ ዘንከት ዘንከት ብላችሁ ቪዲዮ ሰርታችሁ እንድትለቁልን እንፈልጋለን። እና ይቅርታ ተደራረጉ ፋሲልም ደግሞ ይሄ ነገር እውነት ከሆነ ልጅቷ በቃ ለአንተ መውደድ ፍቅር ቦታ ከሌላት ምን ይሰራልሃል? ምንም አይሰራልህም። ስለዚህ የምትወዳት የምታፈቅራት ከሆነ ደግሞ ቢያንስ እንኳ ለሚወዱ ሰው መስዋዕት ይከፈላል አይደለ። የምትወደውን ህይወት እንድትኖር ብትፈቅድላት ጥሩ ነው ብዬ አስባለሁ እና እንግዲህ እግዚአብሔር ለሁላችንም ልቦና ይስጠን የእውነት ማለት ነው እና እግዚአብሔር ልቦና ይስጠን ማስተዋልን ያድለን። ቤተሰብ ሁላችሁንም እንኳን አደረሳችሁ ብያለሁኝ፣ የክርስትና እምነት ተከታዮች ያው ህመማትም ወቅትም ስለሆነ ያው ሀይሚና ብሩኬ ስለምንወዳቸው ስለምናደንቃቸው እናያቸዋለን፣ ሲለቁልን ቪዲዮ እንደው ለመናገርም ይከብዳል። ምን ለማለት ራሱ ይከብዳል አይደለ ማለት እንዴት እየሄደ ነው? ወዴት እየሄደ ነው? ይሄ ነገር እውነት ነው፣ ውሸት ነው ብለን እንትን ለማለት ራሱ በጣም ይከብዳል። እና ለሁሉም ደግሞ እግዚአብሔር አዋቂ ነው። እና ሀይሚዬና ብሩኬ መቼም አይለያዩም። ፈጣሪ ያገናኘውን ሰው አይለይም። እህል ውሃ ነው አይደለ ሰውን የሚያኖረው። እግዚአብሔር የፈቀደውን ነው አብሮ የሚያኖረው። እና ሀይሚዬና ብሩኬ ደግሞ እንደዚህ በቀላሉ የሚለያዩ ሰዎች አይደሉም። እግዚአብሔር በመካከላቸው ተገንቶ ነገሮች እንዲስተካከሉላቸው እግዚአብሔር ይርዳቸው ማለት እፈልጋለሁ። ውድ ተመልካቾች በያላችሁበት ሰላማችሁ ብዝት ይበልልኝ።